ግፍ የተሞላበት አሰቃቂ ግድያ የዚህ ጭራቅ ቃል የሚባል ጓደኛ ጣሰው የሚባል ግለሰብ ሰባት ወንድሞቻችንን ሚኒሻ ናችሁ በማለት ቪዲዮ እየቀረጸ እንዳረዳቸው መረጃ ደርሶናል። ቪዲዮ እጃችን ላይ እስኪገባ እየጠበቅን ነው። ምክንያቱም ቪዲዮ ያለው በአራጆቹ እጅ ነው። የሆነ ሆኖ ተራ በተራ ምሽት አካባቢ ላይ ቪዲዮ እየቀረጸ ሰባቱንም እንዳረዳቸው አስተማማኝ መረጃ አለን። እነዚህ ራሳቸውን ፋኖ ብለው የሚጠሩ ጭራቆች አሰቃቂ የሆነ ግድያ እየገደሉ ቪዲዮ እየቀረጹ እየያዙ እንደሆነ መረጃ አለን ማለት ነው። የወንድሞች ላይ የደረሰው ግፍ ሁላችንም የምናውቀው ነው። ላቀርበው ስለፈለጉ በገንዘባችሁ አይዞ ማለት ከፈለጋችሁ አቅርብልን አቅርብልን እያላችሁ በኮሜንት ጻፉልኝ። አመሰግናለሁ። አሰቃቂ የሆነ ግድያ በአማራ ክልል ውስጥ እንዲቆም ከፈለግን የምትው ነገር ካለ ከዚህ የምለው ማለት ነው። ይህንን ማድረጋችን ብቻዬን አይደለም። ያውዝ ብናገር ልዩ ስለሌለ ማለት ነው። አርጉ ተብለን አርገናል፣ ግን ማድረግ የለብንም ነገር ግን ትእዛዝ ነው። ታዘዥ አድርጊያለሁ። ፋኖ ላይ ነበርኩ። ከዚያ ፋኖ ላይ ያለው ነገር አስጠልጦ መምጣት ጥሩ ነው። እሱ ማድረግ ጥሩ ነው ግን ግን ይሄ የራሰ ወገን ራሰ ወንድም የራሰ ወንድም እንደው ጥላት እንኳን ተዋቅቶ የተማረከም እንደዚያ አይደረግም። የነበሩ በክረምት ነበር

ሚዩት መሰረታዊ የሆነ ጥያቄ ነው። ግን እሱ ላይ እኔ ተወልጄ ያደግኩበት አካባቢ ነው። በፊት መከላከያ ያለሙስቴሮች ከዛ ከስራ ወጥቻለሁ ተሰናብቼ

እዛ ደግሞ የሄድኩበት አካባቢ እሷ ሌላ አለጋ የሚባል ወረዳ ላይ ነት የሄድኩበት አካባቢ የአያቶቻችን ነው መሬት የእናቴ ያለች ራሽ እዛ ያደኩትን ያደግኩትን የዛ አያቶች ጋር ስለሆነ የአያቶች ቦታ ነው። ቅድም እንደነገርኳቸው እና የያዙ ቀን ገበያ ተዘግቷል። መከላከያ ይመጣል ውጊያ አለ ብለው ገበያ ዘግተዋል። እኔ ደግሞ ያክስቴ ልጅ አለች፣ እሷ ጋር ሄጄ ሲወጣ አምስት ሆነው ቁጭ ብለዋል። የመጀመሪያ ቃሉ እንደዚህ እንትናቸው ላይ እንደመታሁት ፊቱ የሚታየው ጎልቶም ፀጉሩ መሱ ነው እና ና ሌንገብታቸው ስልክ እያወራ ነበር እና ስቲ አባት ምናምን ሰላይ ነህ እንደምንም ነበር ምናምን መከላከያ የመጣ ሲባል ወደ ቆላ ይዘው በኋላ ምንድን ነው ስላቸው መከላከያ የተመለሰው አንተን የከለ ምናምን አታውራ ከዛ ሳደሩ ሶስተኛ ቀን አንደኛው ሄጣ ሰብሎ ከርቶ የሄደው ልጅ አሁን የሆነ ኢንተርቪው እናደርግሃለን። ከዚ በኋላ ማታ በባጃጅ ምን ትሆን ጠርተን ወደ ቤተሰቦች ትሄዳለህ አይዞህ ምናምን አለ። ጫማይና ሰው ልቀኝ ስልኬን ቀምቶ ሀብል ከንገት ላይ በጥሰው ምናምን ነበረ መታወቂያ ቀደው ምናምን ጥለው ነበር። አይዞህ በቃ ጫማውን ስጡት ነ ከዛ ጤና ጣቢያ ግቢ ነው። እዛ ኢንተርቪው ሲያደርግ ምናደ ለመከላከያ ሰ ላይ ሆኜ መጥቼ ነው መከላከያ ቤት ይሰራለ አንድ ሚሊዮን ብር ሊሰጠ ብለ ይችን ኢንተርቪው ለእኛ እርዳል ያኛው እንትን ሚዲያ ለማበላሸት ነው። እኛ እና ከዛ በነፃ እና ሰናብታለን። ላይ ዝብረር ከፈለከውና እኛ የፈለከው ነገር አረጋግልሃ አለ። ላይ ያ ቪዲዮ አለ ከርቶ ሄዷል እና ከዛ ምን አለ በኋላ ይሄን ቪዲዮ ከጨረሰ በኋላ እንትኑን ተሳደበ አለቀው ስብሰባ ሄዷል። ደንቆሮ እኔ የጣሳው ነበርኩ መሪ ሆን ያለብኝ ይህንን ቀመር እሱ ቢሆን አይቀምረውም ማለ እንደዚህ አይነት ሴራውም ማለት ነው። ይሄ ደንቆሮ አዋጁ እሱ ቢሆን አይቀምረው እኔ ነበር እንደዚህ ይህን ቀመር ሲ ኔ ነበርኩ መምራት ያለብኝ አለ። ጣሳ የጃማ ልጅ ነው የጃማ ተወላጅ ነው እና እዛ ወረዱ ሱ ከዚ ይህን ካረጉ በኋላ አሳተሩ በሰራ በማግስቱ አራት መቶ ሰማንያ ህዝብ እጄን የተቆረጥበት ቦታ ሰበሰቡ። ግልጽ ያልሆነንላችሁ ነገር የጆሮ ቪዲዮ አልታያችሁም ማለት የጄ ነው እሱ ጋር ይህን ግልጽ ላድርግላችሁ፣ ምክንያቱም ሚዲያ ላይ የሚያወዛግባችሁ ነገር እንዳይኖር ማለት ነው። ከዛ ህዝብ ፊት ያቀረቡና ይሄ ባንዳ ነው አሉ። ለካ ጆሮዬን ማን ይሄ ያችን እንተርቢ ያደረገኝ ህዝቡ እንዴት እንደዚህ ያደርጋሉ? ህዝብ እያቀብላቸዋል፣ በወር አምስት መቶ ብር የጥይት መግዣ ዛ የራሳቸው ሊቀንብር መልጠዋል። እና መንግስት ጋር ግብር አይከፍሉም፣ ማዳበሪያ አያወሩም። ህዝቡ በፍራቻም በስምምነትም እዛ አድርጓል። ያን ብቻ አይደለም፣ ገንዘብ ሳይሆን ልጆቻቸውን ማሳልፈ የሰጡ ልጆች አሉ ከነሱ ጋር ያስታጠቁ ማለት ነው። ከዛ ህዝብ ሲሰርብ ነበር። አያሳዝኑም እነዚህ አንተን ነፃ ለማውጣት ብለው እነዚህን በጥሩ ልታሳፍናቸው ታስመታቸው ነበር በእነሱ ነው ታላላቸው። አይ እሱማ ፈጣሪ በቃ ንጹህ ስለሆነ እጃቸው ላይ ጠላ። አንድ ሽማግሌ ማለት ነው ደሴ አግኝቼ ያን ሰው ጉሮሮና ከመኪና ላይ አውርጅ አሁን ለፖሊስ ለአድርሰ አልኩት። ደሴ ከዛ ስለው እረ እንደው በፈጠረ እንደው በፈጠረ

ቪዛ የሚባለው ቪዲዮ ይቀርጻል። አመር ጎራና የምትባል ልጅ አለች ሌላ ጠቆረች። ይሄ ደግሞ ሸሪፎ የሚሉት አሁን ይሄ ራያ ላይ ከባድ መሳሪያ ደቅሙ የነበረው እንግዲህ፣ በመጥረቢያ የተገዘገዝኩ መሳሪያ ተደቅሙ ይገኛል። ዙሪያውንም ተደቅኗል። ካሜራው ስለገባላችሁ ነው። እና የሚገርማችሁ እዛ ቪዲዮ ላይ እርግጠኛ ነኝ አላዳመጣችሁትም። የሆነ ድምፅ አለ ቪዲዮውን ቃሉ ሲቆርጠኝ ከሌላ ዝቅ ብለ ዝቅ ብለ ዝቅ ዝቅ ቀስ ያለች ድምፅ በደንብ ናት። ላኤል ነው እጅ የሰጠው ወደ ስብሰባ ሄዶ ነበርና ትእዛዝ እየሰጠብኝ ነው፣ መሪ ስለሆነ ዝቅ። ያቺ አጠገቡ ያለ ሰ እንዳይመስላችሁ፣ በስልክ ነው እንደዛ የሚለው በቪዲዮ እያሳየ ነው የቆረጡ አዋጁ በቪዲዮ እንደዚህ አሁን እንደምናወራው እንደናንተ በቪዲዮ ሌላ ቦታ ትእዛዝ እየሰጠ ነበረ። ያችን ቪዲዮ በደምብ ብዙ ሰዓት አዳመጣት። እርግጠኛ ነኝ ከሌላ ቦታ ትእዛዝ በቪዲዮ እንዳይጠፋባችሁ። ጆሮዬን ሲቆርጡ ቄስ ተነሳ፣ የሆነ ቄስ ምን አላውቅም፣ ተነሳ፣ አይሆንም እሪ ሲል አራት መቶ ሰማንያ ህዝቡ ተነሳ በኔ ላይ አይሆን፣ ፊታችን እንደዚህ አይነት አጸያፊ ነገር አታረጉም ሲል ቪዲዮ የሚቀርጽ የነበረው ተውት፣ ግርግር ተፈጠረ። ያቺ የጆሮ ቪዲዮ ያላያችዋት ለዛ ነው። ከዛ በኋላ ምንድን ነው የተባለው? ከጠላችሁን ጫካችሁን ለቅንውጣላችኋለን ብሎ ህዝቡ ጋር ህዝቡ እንግዲህ አይፈራችሁም። ህዝቡ ተላምዷቸዋል፣ ቤታቸው ያድራሉ፣ ያበሏቸዋል፣ ያጠጣቸዋል። ተላምዷል፣ ህዝቡ አይፈራም። ግን ተስማምተው እነሱ ጋር